ጤና ይስጥልኝ። የዕለተ አርብ ህዳር 5 2018 ዓ ም የዋዜማ ለቸኮለ አቤት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋይ ነኝ። አብራችሁን ቆዩ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቲዎስ ኢትዮጵያ የኤርትራ መንግስት በሉዓላዊነቷና የግዛት አንድነቷ ላይ በሚፈጽማቸው ጥሰቶች ላይ ሲከተል የቆየው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም በማለት ትላንት አዲስ አበባ ውስጥ በተካሄደ የፖሊሲ ፎረም ላይ ባደረጉት ንግግር አስጠንቅቀዋል። ጌዲዮን መንግስት ለአሰብ በዋነኛነት ቅድሚያ እንደሚሰጥም ገልጸዋል። ጌዲዮን የኤርትራ መንግስት በኢትዮጵያ ላይ ጠበኛ አካሄድ ለሚከተሉ ኃይሎች ራሱን መጠቀሚያ አድርጎ የማቅረብ ዝንባሌ አለው በማለት የከሰሱ ሲሆን የኤርትራ ወታደሮች በአሁኑ ወቅት በሰሜን ኢትዮጵያ በርካታ አካባቢዎችን ተቆጣጥረው እንደሚገኙ ተናግረዋል። ጌዲዎን የባህር በርን በተመለከተ በአስገዳጅ ኢኮኖሚያዊ ሁኔታዎች ከዴሞግራፊያዊ እውነታዎችና ታሪካዊ ሁኔታዎች በመነሳት ኢትዮጵያ የምታነሳው የባህር በር ፍላጎት ፍትሐዊ፣ ምክንያታዊ እና ቅቡልነት ያለው ነው ብለዋል። በሁለቱ ሀገራት መካከል ውጥረት ሊፈታ የሚችለው በቀጠናዊ የኢኮኖሚ ውህደት መሆኑን የጠቆሙት ጌዲዎን ኢትዮጵያ ዘላቂ እና ደህንነቱ የተረጋገጠ የባህር በር ለማግኘት ያላት ፍላጎትም በዚህ አግባብ መፍትሄ ሊያገኝ

ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከሁለት ዓመት በኋላ የሚካሄደውን የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ አስተናጋጅ ሆና እንድትመረጥ የአፍሪካ አህጉር የአየር ንብረት ለውጥ ተደራዳሪ ሀገራት ቡድን ድጋፉን በመስጠቱ ዛሬ አርብ ማህበራዊ ትስስር ገጻቸው ባስተላለፉት መልእክት ምስጋና አቅርበዋል። አብይ ብራዚል እያስተናገደችው ያለችው የዘንድሮ የተመድ የአየር ንብረት ለውጥ ጉባኤ ኢትዮጵያ ለሰው ልጅ ከባድ ፈተና የሆነውን የአየር ንብረት ለውጥ ለመቋቋም የሚደረገውን ዓለም አቀፍ ጥረት እንድትመራ እድል ስለሰጣት ምስጋናቸውን አቅርበዋል። ዓለም አቀፉ ህብረተሰብ ለኢትዮጵያ ይህንን ከባድ ኃላፊነት በመስጠቱ አገሪቱ ከፍተኛ ክብር እንደሚሰማት የገለጹት አቢይ የኃላፊነት ኢትዮጵያ በአየር ንብረት ለውጥ እያሳየች ካለችው አመራር እንዲሁም ዓለም አቀፍ ስብሰባዎችን ለማስተናገድ ላላት ብቃት ዓለም አቀፉ ሕብረተሰብ አመኔታ እንዳለው ያሳያል ብለዋል። ኢትዮጵያ ከሁለት ዓመት በኋላ የምታስተናግደው የአየር ንብረት ለውጥ ጉባኤ ትርጉም ያለው ውጤት እንዲያስገኝና አካታች ጉባኤ እንዲሆን ቁርጠኛ መሆኗንም አቢይ ያረጋግጠዋል። አቢይ አፍሪካ የአየር ንብረት ለውጥ መፍትሄ ምንጭ ብሎም ዘላቂ የአየር ንብረት ሁኔታ ለመፍትሄ ለሚደረግ ደረገው ዓለም አቀፍ ጥረት ቁርጠኛ አጋር መሆኗን ኢትዮጵያ ማስተጋባት እንደምትቀጥልም በዚሁ መልእክታቸው ላይ አረጋግጠዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ነጻ የምርት ዝውውር ላይ መሰናክል የሚፈጥሩ በክልሉ የተለያዩ አካባቢዎች የተቋቋሙ ህገወጥ ኬላዎች በሙሉ እንዲነሱ ውሳኔ አሳለፈ። የክልሉ መንግስት ለታክስ ለቀረጥና ለአካባቢ ልማት በሚሉ ሽፋኖች በየመንደሩና በየመንገዱ የተቋቋሙ ህገወጥ ኬላዎች በሙሉ መነሳት እንዳለባቸው መወሰኑን ዛሬ አርብ በማህበራዊ ትስስር ገጹ ባሰራጨው መግለጫ ገልጧል። ኬላዎች ምርቶች በነጻነትና በተቀላጠፈ መንገድ ለገበያ እንዳይቀርቡ በማድረግ ዜጎች በስራቸው ልግ እንዳይጠቀሙ እንቅፋት ሆነው ቆይተዋል። የክልሉ መንግስት ይህ ውሳኔ የክልሉ አርሶ አደሮች እና ነጋዴዎች ምርታቸውን ያላንዳች እንቅፋትና ተጨማሪ ወጪ በቀጥታ ለገበያ እንዲያቀርቡ እድል በመፍጠር የክልሉንና የአገሪቱን ኢኮኖሚ የማሳደግ ዓላማ እንዳለው ገልጧል። ከእንግዲህ በክልሉ ውስጥ በህግ የተፈቀዱ ኬላዎች የኮንትሮባንድ ንግድን ለመከላከልና ለጸጥታ ስራ ሲባል አግባብ ባላቸው የክልሉ ወይም በፌዴራል መንግስት አካላት ተፈቅደው የተቋቋሙ ኬላዎች ብቻ ይሆናሉ ሲል የክልሉ መንግስት አስታውቋል። ይህንኑ ውሳኔ ተግባራዊ የማያደርጉ የክልሉ የመንግስት መዋቅሮች የስራ ኃላፊዎችና ሌሎች ተዋናይ አካላት በሕግ አግባብ ተጠያቂ እንደሚሆኑ የክልሉ መንግሥት በዚሁ መግለጫው ላይ አስጠንቅቋል። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ በ2016 ዓ ም ኦፓል ማዕድን በማውጣት ላይ ሳሉ በጉድጓድ መደርመስ ሳቢያ ተዳፍነው ከቀሩ 20 ወጣቶች መካከል የስምንቱ አጽም ተገኝቶ ስርዓተ ቀብራቸው ተፈጸመ። የሟቾቹን አጽም ያገኙት ትላንት ሐሙስ ህዳር 4 2018 ዓ ም በአካባቢው ኦፓል ማዕድን ለማውጣት በቁፋሮ ላይ የነበሩ ወጣቶች እንደሆኑ የደላንታ ወረዳ ኮሚኒኬሽን ጽሕፈት ቤት በማህበራዊ ትስስር ገጹ ባሰራጨው መረጃ አስታውቋል። በወረዳው በ021 ቀበሌ ቆቁሃ ተብሎ በሚጠራ የኦፓል ማዕድን ማውጫ ቦታ ላይ ጥር 2016 ዓ.ም እኩለ ሌሊት ላይ የማዕድን ማውጫው ጉድጓድ በመደርመሱ ማዕድን ቆፋሪዎቹ ወጣቶች እንደተዳፈኑ አይዘነጋም። መንግስት የወጣቶቹን ህይወት ለመታደግ በወቅቱ ያደረጋቸው የተለያዩ ጥረቶችን ሳይሳኩ መቅረታቸው ይታወሳል። ለዕለቱ የያዝናቸው የዋዜማ ለቸኮለ ዜናዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።